ሞገስ፣ የዴኒውን ውጤት አይተዋለች የምትለኝ? እንዴ! ታዲያ ምንም አላለችም እኮ። ውጤቱ ምንድን ነው የሚለው? ደረጃ አባት ነው አይደል? እኔም ሴት ነኝ። የሴት ልጅ ልቢን ጠንቅቄ አውቀዋለሁ። ሽ ምን እናድርግታል ወለድ ታውቂ የትነት ወለድ ነፍስ ካወቁ በኋላ ራሴን ያገኘት አዲስ አበባ ጎዳና። ስለዚህ መጀመሪያ የተናገርሽው እውነተኛ ታሪክሽ ነው ማለት ነው። ያቱ ያን ኮዚህ ስትመጪ ጋሼ ከጎዳና ላይ አንስቶሽ እንዳመጣሽ ነበር የተናገርሽው። ከዛ ደግሞ አባትሽ ድሬዳዋ ነው ተባለ። ሰላም ስለ ዳጣ ለማወቅ ካላት ጉጉት የተነሳ ዛሬም ጥያቄዋ እንደቀጠለ ነው። ቤተሰቦችሽ የት ናቸው? የት ተወለድሽ? የት አደግሽ? ወዘ ወዘተረፈ ብቻ የሰላም ጥያቄ ዛሬ ላይ አልለቅሽም እውነታውን ካልነገርሽ በስተቀረ ብላታለች። ዳጣ እስኪ አንቺን ታሪክ ንገሪኝ እያለች እርሷን ታሪክ እንድታጫውታት ስትጠይቃት ሳለ ይሄኔ እንኳን ይቆይ እዚህ ግባ የሚባል የሚነገር ምንም አይነት ታሪክ የለኝም ና ያንችን አስቀድሜ ይብላታል። ለመስማት እየጓጓት ዳጣማ እንድ እንደ ታሪኳን እንድትዘረዝርላትም እየወተወተቻት ነበረ። በሌላ በኩል ወይዘሮ ማርታ መስረት ይኖርባታል። ከእንግዲህ በኋላ እኛን ማገልገሉ ይበቃታል። እኛ ቤት እድሜ ልኳን መፍጀት የለባትም እያሉ ቀና አመለካከታቸውን ለባለቤታቸው እየነገሩት ባለቤታቸው አቶ ድርጅ ግን እንደ ሰላም ያለ ጥሩ ሰራተኛ ላገኝ አልችልም፣ ለልጆቼ ምቹ ናት እያሉ የራሳቸውን ሁኔታ እያመቻቹ ነው። ወይዘሮ ማርታ ግን በፍጹም የራሳችን ምቾት እያሰብን የልጅቷን ህይወት መጉዳት የለብንም እያሉ ሰላም ወጥታ የራሷን ህይወት እንድትኖር ካላቸው ፍላጎት የተነሳም ዛሬ ላይ ባለቤታቸውን ለማሳመን ጥረት እያደረጉ ነው። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምን አላችሁ? ብያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል አስራ ሁለት ተለቋል። ዛሬ ስምን አዲስ ነገር አለ። እንግዲህ በባለፈው ክፍል እንደተመለክት ነው አቶ ደረጀ የዴን ምርመራውን አቅርበው ለማንበብ እየሞከሩ ነበረ። ይሄኔ ቤተሰቡ በከፍተኛ ሁኔታ ድንብርብር ወጥቷል። ማለትም ካሆን አሁን ይህ የዴን ምርመራ ተነበበ ም ቤተሰቡ የትርምስ ቀጠና ይሆናል የሚል ፍራቻም ስለነበራቸው እርስ በርሳቸው እየተያዩ ነበር። ይህንን ወረቀት ሲመለከቱት የነበረው ዳጣ እራሷ በሷ በኩል ድንጋጤ ላይ ስለነበረች አሞኛል፣ ድረሱልኝ ነበር ያለችው። ሆኖም በመድኃኒት ተሳቦ ያንን ወረቀት በመደናገጥም አቶ ደረጅት ጠረጴዛ ላይ በመጣል መድኃኒት ፍለጋ ይሄዳሉ። ይህንን አጋጣሚ ዳጣ በጣም ተጠቅማበታለች። በነገራችን ላይ ዳጣ በጣም ፈጣን ከመሆኗ የተነሳ ይህንን ወረቀት አንስታም ወደ ቆሻሻ ቦታ ነበር የጨመረችው። እንግዲህ ወዲያውኑ ስትመለስ አቶ ደረጀ ይህንን ወረቀት ሊያገኙት አልቻሉም። ወይዘሮ ማርታ ይህንን ስላደረገች አድናቆትን ችረዋታል። ማለትም በጣም ነበር ያደንቋል። ፍጥነትሽ ፍጥነት አይደለም ሳላመሰግንሽ አላልፍም በማለት ችርስ ብለዋታል። አቶ ደረጀ ያንን ወረቀት እየፈለጉት ነበር ሆኖም ሳላነበው ጣላችሁት? እንዲህ ይላሉ ለወይዘሮ ማርታ። ወይዘሮ ማርታም ያን ያህል አስፈላጊ ስላልሆነ የሚጠቅም ስላልሆነም ወደ ቆሻሻ ቦታ ጥለነዋል የሚል ምላሽም ሰጥቶታል። እንግዲህ የወረቀቱን ማንነት አቶ ደረጀ ምንም የሚያውቁት ነገር የለም። ዞሮ ዞሮ ግን ከእጃቸው ገብቶ እንዲያነቡ የተመቻቸበት ሁኔታ ቢፈጠርም፣ ነገር ጣጣ ባደረገችው ጥረት አቶ ደረጀ የዚህን ወረቀት ማንነት ሳይረዱ ቀርተዋል። አቤጌል አሁንም ክፋቷ እንደቀጠለ ነው። ናታንን ትወደዋለች። ወደዛ ክፍልም እየተመላለሰች ለናታን የፍቅር ጥያቄ እያቀረበችለት ነው። እርሱ ግን እየመጣሽ አትረብሽኝ፣ እባክሽ ላንብብበት እያላት ይገኛል። አንዳንዴም በራሷ በኩል አልሳካላት ሲል እንዲረብሹት ውሀንና ጓደኛውን እየላከች ነበር። ምስኪንና የዋህ ከመሆኗ የተነሳ ወደ ሄደችበት ክፍል በሚያስገርም ሁኔታ ገል ነበረች። ሄዱና ረብሹት በማለት የላከችንን እያለች እያንዳንዱ ለናታን እየነገረች ነው። ናታን በዚህ ድርጊቷ በጣም እየተናደደባት ነው። ለምንድነው የማትረዳኝ? ለእርሷ ሲሆን ትፈቅዳለ ለእኔ ሲሆን ግን ሁሉንም ትከለክላለህ እያለችም እየተናደደች ነው። ወይዘሮ ማርታም የቤታቸውን ሰላም ለመጠበቅ ሲሉ የሚያደርጉት ጥረት እጅግ የሚያስደንቅ ነው። ዛሬ ላይ ዳጣ የጣለችው ወረቀት ማንነቱን ለመረዳት ያስችላት ዘንድ ወይዘሮ ማርታን ጠይቃቸዋለች። ወይዘሮ ማርታ የዚህ ወረቀት ማንነት ምንም አይደለም ያን ያህል አስፈላጊም ጠቃሚም ስላልሆነ ነው ጣያልኩሽ እንኳንም ደረጀ አላየው፣ በማለት እንግዲህ ዳጣን አመስግኗታል። ዳጣ ግን የዚህ ወረቀት ነገር በአእምሯ እየተመላለሰ ነው። ወረቀት ምን ቢኖረው ነው እንደዛ የተደናገጡትና ቆሻሻ ቦታ ሲጣልኩት ለምን ይሆን የሚለው በሀሳቧ እየተመላለሰባት ነው። ሆኖም ወደ መታጠቢያ ክፍል በማምራት ይህንን የጣለችውን ወረቀትም ሰብስባ ትይዘዋለች። ዳጣ ከእንግሊዝኛ ጽሑፎች ጋር የንባብ ችግር ስላለባትም ይህንን እንዲያነቡላት የምትፈልጋቸው ሰዎች ጋራም ለመውሰድ ታስባለች። ለዚህም ነበረ ሞገሴም ፍለጋ ወደ ውጭ በመውጣትም ደውላለት እንዲገናኙ ታደርገዋለች። ሆኖም እየተጠባበቀችው ቆይታም ሞገሴም መጥቶ ይጠይቃታል። ዳጣ ቤተሰቦቿን ካገኘች በኋላ የአኗኗር ስታይሏ ቀየር ብሏል። ካለባበሷ ካነጋገሯ ጀምሮ እንዳማረባትና እንደተመቻትም ስለተመለከተ በጣም እያሞግሳት ነበር። ምናልባትም ጎረምሳ ልትጠብስ ያሰብስ ትመስያለሽ በማለትም ነበር የገለጸላት። ሷም ጎረምሳ የሚጠብሱ ናቸው እንዴ የሚያምርባቸው እያለችው ነበር። እዚህ ሁኔታ ሲጨዋወቱ ቆይተውም በመጨረሻ ይህንን የያዘችውን ወረቀት ለሞገሴ አሳይተዋለች። ሞገሴ የዚህ ወረቀት ነገር በጣም ትኩረቱን ስቦታል። እያንዳንዱ እየተቀዳደዱትንም ገጣጥሞ ለማንበብ እየሞከረ ነው አቶ ደረጅ ይላል የዴን ምርመራ ቀጥሎ ዳጣ እዚህ ወረቀት ላይ የሰፈሩ ስሞች ለሞገሴ ሌላ አዲስ እንግዳ ክስተት ሆኖበታል ማን የ ሰጠች በማለት ይጠይቃታል ማንም አልሰጠኝም ይህንን ወረቀት አባቴ ሊያነበው ፈልጎ ነበረ ወይዘሮ ማርታ በጣም ተደናገ ሰቡ እርስ በእርስ ድንብርብሩ ሲወጣ እኔም አመመኝ ብዬ መድኃኒት ሊሰጠኝ አባዬ የተነሳ። ወይዘሮ ማርታ ይህንን ወረቀት አንስና ቆሻሻ ጣይዋለች። አንስቼም ቆሻሻ ጣልኩት በመድኃኒት ሰበብ እየተነሳው አባቴ ሲመለስ ወረቀቱን እንዲያነበው አልፈለገችም ወይዘሮ ማርታ እየተደናገጠችበት። ይህ ወረቀት ምን ቢኖረው ነው ብዬም አስቤ ነበረ። ለማንኛውም ግን ይህ ሆነ የተፈጠረው በማለት ለሞገሴ ነግረዋለች። ሞገሴ እነዚህን ወረቀቶች ገጣጥሞ ካነበበ በኋላ የዲኤንኤ ምርመራ ከአባቷ ጋር አንድ እንዳልሆነ ይነግራታል። እና ደረጀ አባቴ አይደለም በማለት አለቀሰች። በጣም አነባች። ምን ልሆናለች? እንግዲህ ደረጀ አባት ባይሆን ሌላ አባት ይኖርሻልና መረጋጋት ነው አለች። በፍጹም አባቴ ብዬ ተቀብያለሁ፣ እሱን ትቼ የትም ልሄድ አልችልም አለች። ሆኖም በዚህ ስሜቷ ሳለችም አንድ ነገር ተውሳለ። እንግዲህ የተወሰደው የጸጉር ናሙና ነው፣ የሚያሳየው ደግሞ ሁለታችሁም አባትና ልጅ እንዳልሆናቸው ነው በማለት ሲነግራት። የጸጉር ናሙና ከሆነ የኔን አይደለም የወሰደችው የሰላምን ነው። ተኛውበት ልትቆርጠኝ መታ ነበረ። ነገር ግን ሰላም ከአጠገቤ ስለነበረች ተከላክላ ይህንን ለማድረግ አብ ግል አልቻለችም። በስተ መጨረሻ ማበጠሪያውን ስጭኝ አለችኝ። ማበጠሪያውንም ወሰደችው። ይህ ማበጠሪያ የሰላም ነበር፣ የኔ አይደለም። ስለዚህ ደረጀ አባቴ ነው አለች። ይህንን ያደረገው ማን ነው በማለት ሞገስ የሚጠይቃት ነበረ። አብ ግል እንዳደረገችውም ነግረዋለች። እንግዳ ውስጥ በቃ አባትሽ ይሆናል ትክክለኛ ከአባትሽ ሽ ጋር የዲኤንኤ ምርመራ እስከሚደረግ ድረስ በትግስት መጠበቅ ነው በማለት ታለቅስ የነበረችው ዳጣ ነገሮቹ ትዝ ብለዋት አሁን ወደ ነበረ ማንነቷ ተመልሳ ከሞገሴ ጋር ጥሩ እየተጨዋወቱ ነው። አቤጌል አሁንም ለክፋት አላባራችም። ና ሰላም ከዛ ቤት እንድትወጣ ካላት ፍላጎት የተነሳ ለምን ይህን ቤት ለቅቄ እወጣለሁ አላልሽም ሀሳቡን ተውሹ እንዴ ማለትም ምን ሆነሽ ነው የተቀመጥሽው ወይስ ለዳጣ ስትይ ነው እዚህ ቤት እየኖርሽ ያለሽ? በማለትም ተናግራታለች። ሰላምም ምንም እንኳን አቤጌል የተናገረችው ነገር ቢያሳዝናትም ነገር ግን አቤጌልን እንደምትፈልገው አልመለሰችላትም ነበረ። ዳጣም ከዋለችበት ውላ ወደ ቤት እንደመጣች ያው ከሰላም ጋር ያላቸው ቅርርብ እናትና ልጅ ሆነው በማይተዋወቀው ዓለም እርስ በርሳቸው ይዋደዳሉ። ስለ ዳጣ አንዳንድ ማወቅ የምትፈልጋቸው ጉዳዮችን እየጠየቀች ነው። ሰዎቿ እንዴት እንዳሳደጓትና አሁንስ በህይወት አሉ የሉም የሚለው ጥያቄ አሁንም በአእምሯ እያቃጨለ ነው። ሆኖም ይህንን ጥያቄ ለዳጣ በምትጠይቃ ሰዓት እኔ የአዲስ አበባ ጎዳናዎች ናቸው ያሳደጉኝ በማለት ነግራታለች። ማለት በባለፈው ከድሬዳዋ የመጣሁት ብለሽ ነበረ፣ አቶ ደረጀ ጓደኛዬ ልጅ ናት ብሏል። ታዲያ ይህ ታሪክ ካንቺ ጋር የተያያዘ አይደለም በማለት ጠይቃታለች። ዳጣ አሁን በብዙ ውስብስብ ነገሮች በአእምሯ እየተመላለሰባት ትክክለኛ የሕይወቷን ታሪክ ለማጋራትም በግልጽ ፈቃደኛ የሆነች አትመስልም። ምክንያቱም ከአቶ ደረጀ የተሰጣት ማስጠንቀቂያ፣ ቤተሰባቸው ሰላም እንዳይናጋ በማሰብም ይህንን ነገር በግልጽ እንዳትናገር ስለተከለከለችም አሁንም ለሰላም በግልጽ እየነገረቻት አይደለም እስከ መጨረሻ እባክሽ እንዳጣ ንገርኝ ያለችም እየወተወተቻት ነው ዳጣ አንድ በቷ ተያይዟል በሌላ በኩል ወይዘሮ ማርታ ስለ ሰላም ህይወት እያሳስባቸው ነው ማለትም እድሜ ልኳን ከዛ ቤት በሰራተኝነት ማሳለፏ እጅግ በጣም ከባድ እንደሆነና ባክ ህይወት እንድትኖርና ትዳር እንድትመሰርት ካላቸው ፍላጎት የተነሳ ከእንግዲህ የኛ ቤት ይበቃታል የራሷን ህይወት ትመስርት ይላሉ አቶ ደረጀ ግን ለልጆቻቸው ደህንነትም ሆነ ጸባይዋ ጥሩ ስለሆነች እሷ ሂዳ እሷን የመሰለ ሰራተኛ ከየት አመጣለውኝ፣ ስለዚህ እኛ ጋር መቆየት አለባት ያሉ፣ የራሳቸውን ሁኔታ እያመቻቹ ነው። ማርታ ግን በፍጹም ይህማ ሊሆን አይችልም፣ እኛም እራስ ወዳድ ሆነን እኛ ጋ ህይወቷን በሙሉ የምታቃጠል ከሆነ በፍጹም የሚሆን ነገር አይደለም። እኔም ሴት ነኝና፣ የሴት ልጅ እድሜ ገደባለሁ። ስለዚህ አሁኑ በወቅቱ የራሷን ትዳር መያዝ ይኖርባታል እና ቀጣይ ምን እናደርግ ብለዋል። ቀጣዩን ለኔ ተው በማለት ወይዘሮ ማርታ ለሰላም ጥሩ ነገር እያሰቡላት ነው። ምናልባትም የሰላም ህይወት የሚቀየር ይሆናል ብዬ ተስፋ አድርጋለሁ። ነገር ግን ሌላኛው ምስጢራዊ ሆኖ የዘለቀው እናትና ልጅ የዳጣና የሰላም ጉዳይ በግልጽ መታወቅና ዳጣም እናቴ ሰላምም ልጄ እንዲባባሉ መልካም ምኞቴ ነው። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ዳጣ ክፍል አስራ ሁለት ይህንን ይመስል ነበረ። ውድ ጉና ቲዩብ ተከታታዮች የሰማችሁትን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።